የቅን ምሳ ቤተሰቦቻችን እንደምን አላችሁ? እንቅስቃሴ አያደርግም ከሚለምኑት ጋራም ሽንቱ በቤት ነው፣ ሁሉም ነገር በቤት ነው። ከልማት ተነሽዎች ጋራ ከኡራኤል አካባቢ ተነስተው፣ ስድስት ብር ድንች ሁለት ቀን እንበላለን። ይሄ መንፈጭ ጭምቀት ያሶ አንድ ጊዜ መልእል ወስቶ ወይም ደግሞ ብረስ ይፈጥሯ አላየሁም። አራት ሞተኝ፣ አራት ልጅ ሞተ።

ድንቅ አራት ሚዲያ የሚተላልፍላችሁ መንፈሳዊና ቁም ነገር አዘል ፕሮግራማችን ጀመረ። በቅን ምሳ ፕሮግራማችን ላይ እንደጀመር ነው እንግዲህ ውድ ቤተሰቦቻችን ዛሬ ሶስተኛ ፕሮግራማችን ነው። ይህ ፕሮግራም ወደ እናንተ ስናቀርብ በደስታ ነው። የተወደዳችሁና የተከበራችሁ ውድ ቤተሰቦች፣ ሁልጊዜም አንድ ነገር አይምሮዬን ይነካኝ ነበረ። በተለይ ወደዚህ ወደ ሚካኤል ቤተክርስቲያን አካባቢ ስመጣ እንዴት እጅግ በጣም አንጀት የምትበላ እናት ተደብቀው ከሌላው በተለየ ስሜት ከሰው እርዳታን ስጠይቁ ወይም ደግሞ የሰውን እንግዲህ ስጦታ ሲማፀኑ አይቻል ነው። እና እኚህ እናት እንደ አጋጣሚ ዛሬም ወደዚህ አካባቢ ስመጣ ለብቻዋ ቁጭ ብላ አግኝቻት አለው። እዚህ አካባቢ ላይ ማንም ሰው የለም። ነገር ግን ብቻቸውን ቁጭ ብለዋል። ስለዚህ ሄደን እንጠይቃቸዋለን። የዛሬው የቀን ምሳችንን ከሳቸው ጋር እንበላለን። እንደተለመደው የተወደዳችሁና የተከበራችሁ ውድ ቤተሰቦች ሰብስክራይብ ያደረጋችሁ እንዴ? ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። እንዲሁም ደግሞ በተሻላችሁ መጠን ሁላችሁም ባላችሁ የሶሻል ሚዲያ ድር ገጽ ላይ እንዲሁም በቲክቶክ ላይ የቆራረጣችሁ ቪዲዮችን በተለቁ ለእኔ ትልቅ እገዛ ነው እና ይህን ማድረግ እንዳይረሳ። አመሰግናለሁ። መልካም ቆይታ። እንግዲህ የተወደዳችሁና ውድ ቤተሰቦቻችን እናቴ እንደምን አሉ? ደና ነች። ደና ሰላም ሰላም ነው። ይቅርታ እንግዲህ ያው ቅድም አስፈቅጃለሁኝ ልቅርጾት ወይ ብዬ። ዛሬ ብቻ አይደለም እዚህ አካባቢ መጥቼ ሳያዩት የነበረውና ዛሬ ደግሞ መመኑም የለም። በዚህ ሰዓት እንዴት እዚህ ሊገኙ ቻሉ? ምን መሰረ እኔ በጣም ችግረተኛ ነኝ፣ በጣም ችግረተኛ ነኝ። ባለቤቴ ታሞ አይነሳም። እንቅስቃሴ አያደርግም። ሽንቱ በቤት ነው። ሁሉም ነገር በቤት ነው። ሁሉም ነገር በቤት ነው። እኔ ቡራኤል ሰው ይረዳኝ ነበር። አባቴ ሰው ይረዳኝ ነበር። ዘይት አምስት ኪሎ፣ ዱቄት አምስት ኪሎ ባስታ ስድስት ኪሎ ይሰጡኝ ነበር። ራኤል አካባቢ ራኤል ማዘል ካሳንቺስ ነው። አዎ በዚህ ይሰጡኝ ነበር። በዚህ ሁሉም ነገር እዚህ ተመጣ። አንድ ፍሬ ያለ አገኘሁ። አመት በዓል ስጋ፣ ፋሲካ ሲመጣ ስጋ ይሰጡኝ ነበር አካባቢው ላይ። አዎ እዚህ ተመጣው እርዳታ ይሄ ክፍለ ከተማ የለም፣ በክፍለ ከተማ ይሰጡኝ ነበር። ይቅርታ እናቴ፣ አሁን ግን የት ነው የሚኖሩት?

በቃ እጇ እግሯ ይታሰን ነበር። አሁን ጠበል ጎርጎሪዎስ ይባል ነበር። እዚህ ነበርኩ፣ ጎርጎሪዎስ ነበሩ። አው ተጎርጎሪዎስ ሰው አየኝ። አንድ ቀበሌ ያየችኝ እማማ አለችኝ፣ አቤት አልኳት። ቀበሌ ታቁም አለችኝ። እኔ ያላቁም አልኳት። ኑ አለችኝ፣ ወሰደችኝ። ይሄ ቀበሌ ቤት በቀበሌ ቤት ሁልጊዜ ቢሎ ግቡ ዝቅ ብለ ጠይቁ አለችኝ። ጠየቁ፣ ይሄ ውራኤል ተሰጠኝ። ውራኤል አካባቢ ውራኤል ቤተ ክርስቲያን ወደታች በዚህ ተሰጠኝ። ሁሉም ይረዳኝ ነበር ልብሱ ምናምኑ፣ እሱም ልብስ ይረዱኝ ነበር። እዛ አካባቢ ያለው ሰው የእርሶን ችግር ያቅ ስለነበረ ይረዳ ነበር ይረዳኝ ነበር። አሁን እዚህ ተመጣ ግን አንድ ቀር ሴፍትኒ ስራ ወጣሁ

አንድ ጊዜ ሁለት ሺህ ብር ነበር የሚሰሩት። እርስ በፊት ተፊት ጎመን ቄጠማ ምናምን ስራ ነበር። ቡራኤል በጎድጎድ ወስልጅ አንድ ልጅ በጣም ትረዳኝ ልብ ነበረች። እሱ መንፈስ ቅንጠት የያዛት እሱ ጠፋች ቀረች። መንፈስ የያዛት እና ጠፋች ጠፋች። አንድ ልጅ ነበር። ይሄ ልጅ እሱም መንፈስ ቅንጠት የያዙ ያዞ ይታሰን ነበር። ምን ነበር? አሁን ተመስገን። አሁን ደ ልጆቹት በመንፈስ ተይዘው ታሞ ነበር፣ ታሞ ነበር። ሴቷ ጠፋች፣ ሴቷ ጠፋች። ልጇ ዳነ፣ ወንድየው ዳነ፣ ዳነ። አሁን ቀን ስራ ይሰራል፣ ቀን ስራ ይሰራል፣ ቀን ስራ ይሰራል። ይሄ ዲ እኔ ኩሽና ነበረኝ፣ በኩሽና ቤት እኔ ጥገኝ አለ ገርጅ ተሰጥቶ እኔ ምንም ነገር ይረዳኝ የለም። ጋብር ተቃ በቃ እሱ ነው። እሺ አንድ ግራ የገባኝ ነገር እናቴ፣ እኔ አንድ ሁለት ሶስት ቀን ወደዚህ ስመጣ ሰውም እንዳያዩት እ ከሚለምኑት ጋራም ሲሆኑ ወይም ደግሞ ብርስ ይፈጥሩ አላየውም። ብቻውትን ቁጭ ብለው ተደብቀው ነው እና ያን ነገር እንደው የመፍራት ስሜት ይሰማውታል ሲለምኑ? አዎ ይሰማኛል። በሱ ነው ጉራጌ ነኝ። ጉራጌ አይለምልም አሉ ጉራጌ አይለምንም፣ አይለምንም። ይሄ ሴቶች ታያላችሁ ወይ አሉ ይሄ አክር ስታሳመም እሷ አትለምልም አሉ። አዎ በሱ ነው ወይኔ፣ አሁን ችግር በጣም መጣብኝ። ምን ይሄ ወር ወር አልዋሽም። እሺ ያኔ አንድ አልገባኝ ነገር እናቴ እንግዲህ ከልማት ተነሽዎች ጋራ ከዑራኤል አካባቢ ተነስተው እዚህ ቤት ተሰጥተውታል። መንግስት ሰጥቷል። ግን አሁን እንደው የምትኖሩበት የምታገኙት ነገር ስለሌለ ባሎትም ባለቤቶትም ሕመምተኛ ስለሆነ እርሶ እየለመኑ ነው የሚያስተዳድሩት። አዎ ሰው አንዳንድ ጊዜ ጎረቤት ሰው አንድ ጊዜ እንጀራ ያመጣልኝ፣ ልብስ ሆነ ልብስ፣ እሱም ልብስ፣ እኔም ልብስ ይሰጠኛል ጎረቤት። አወቀሰ የሚያውቁት ያውቁት። አዎ ደጅ ይወጣል። በቃ ብሱ ነው ይ ማንኛውም። እሺ እናቴ እንግዲህ ብዙ ነገሮች እንዳሉ ነገሩኝ። ይበልጥ እንግዲህ አሁን እኔ ይሄ ፕሮግራሜ ቅድም ይሰኛል። እና እንደዚህ እናቶችን ሳገኝ ወንድሞችን ሳገኝ እንደው እግዚአብሔር ሲፈቅድ ቁጭ ብዬ አብሬያቸው የቀን የዛሬ ምሳዬን አብሬያቸው ለመብላት ነው ይህን ፕሮግራም ያዘጋጁት እና እኔ አሁን ያው ሁለት ሶስት ቀን ስላየሁት እዚህ አካባቢ ስላሳዘኑኝም ጭምር ነው። ልክ ነው። እዚህ አካባቢ ቅመጣ አንዳንድ ጊዜ እፈራለሁ። አንቺ የምን አትቀመጭም? ይሆነኛል ሰዎችም አንቺ ምላለሽ እሴ የታመመ ሰው ያዝ እኮ ግን ሰው የለም እኮ። አሁን ምን ሰጣከ አሁንም እኮ በዚህ ሳጨር ብለዋልና የለም አሁን የለም። እንደው የእግዚአብሔር ሰው ከመጣ ብለው ነው እየጠበቁ ያሉት። አዎ እግዚአብሔር ሰው ተመጣልኝ አልኩ እጠበቅኩ ነው። ሰውስ እንዴት ነው ይሰጡታል? ሲል ከመለመኖት እንደው አውጥቶ እንድትሸፋፍኑ ነው እንግዲህ። ዛሬ እንደውም ለኔ ብለው ነው የተገላለጡትና ሰው የመስጠት ፍላጎቱ እንዴት ነው? ተደብቀው ስለሚለምኑ አይ አንጠበቅም። አንድ ጊዜ ተቀመጥ ቦታ አመጡ፣ ይሰጡኝ አለች። ሚያቁ ቆም ሆን ያቆም ሆን አመጠ ይሰጡኝ አላቸው። በሱ ነው፣ በቃ እንደ እሺ። አሁን እንግዲህ የመንግስት ቤት ሰተውታል። ከዛ ከልማት ተነሽዎች ጋር ኮንዶሚኒየም ማን ሁለተኛ ላይ ነው የምኖረው ብሎኛል። እንሄዳለን ቤት እኔ አሁን እንደዚህ ነግረውኝ፣ ትቻውት አልሄድም። ቤቱ አብሬ ሄዳለውኝ ያለውን ነገር አያለውኝ። ግን እናቴ አሁን እንደው በደንብ ወደኋላ ኋላ ልመልሶት፣ እና ከባለቤቱ ጋር ሲገናኙ የነበረው ሁኔታ፣ ከዛ በኋላ የታመመበት ሁኔታ ምን ይመስላል? ምን ምስር ባለቤቴ በጥንትነት ወጣት አነታም ነው ወጣት እያለ አዎ ይሄ መንፈ ጭምቀት ያሶ አንድ ጊዜ አመልኤል ወስቶ ነበር። አመልኤል ኪኒን እጇ የታሰን ነበር፣ እግሯ የታሰን ነበር በሰንሰለት አሁን አይኗት ድፍን አድረጎ በቃ መንፈሱ አይነሳም፣ አይቀሳቀስም። እሷም ያለች ጊዜ እዚህ ሁለት እጅዋ ትለያዙ ይወጥቃል። በቃ ወደ ኋላ ያስታውሱታል? የታመምበት ጊዜ ወደ ኋላ በደንብ ያስታውሱታል? አዎ ብዙ ጊዜ ነው ብዙ ጊዜ ነው። ስንት ልጅ ወለዱ? ይሄ ተጠፋች ልጅ አራት ሞተኝ አራት ልጅ ሞተ። አራት ልጅ ሞተኝ። ገጠር ነበር የሚኖሩት? አዎ ገጠር ነበርኩ። ይሄ እሱ ታመመ። የተጋባችሁት ገጠር ነው? በገጠር ነው። ገጠር ላይ ነበር የምትኖሩት? አዎ አዎ። እሱ ታመመ። ከዛ ወደ አዲስ አበባ እንዴት መጣችሁ ነው? ወደ አዲስ አበባ እንዴት መጣችሁ? ይሄ ዘውዲ እንዱ አማኑኤል ወሰድኩ። ለአማኑኤል አማኑኤል ለማስገባት፣ አማኑኤል ብዙ ጊዜ አማኑኤል ይተኝ ነበር። አማኑኤል ለመውሰድ ከገጠር ተነስታችሁ መጣችሁ እሺ እዛ ያለውስ ንብረትና እዛ ያለው ጠበል ገባ። እሺ እሺ ቆይ ይነግሩኛል። እሱ ከ ከክፍለ ሀገር እሱን አማኔል ለማስገባት መጡ። መጣ ግን እሺ አማኔል ከመጡ በኋላ እዚሁ ከመቀረቶት በፊት እዛ ያለውስ ወደዛ ለመሄድ አልታሰብም። ከአማኔል ከወጣ በኋላ አያስብም ነበር። እሱም ባያቁም አይፈልግም ባይ ባያቁም ደጃድር ነበር አንድ ጊዜ አገኘው ነበር አንድ ጊዜ። ይጠፋል ይጠፋል ግን እስካሁን ድረስ ቆይ ማለት ምን ተስፋ አልቆረጡም። እንደ እናት ይከተለውታል ይኔ ይከተላሉ። በቃ እንደ እናት ይሄ በጣም የሚገርም ፍቅር ነው። ማንም እኮ አያደርግም። አሁን የዘንድሮ ትውልድ እኮ አያደርግም እኮ። ይህንን አሞ ታስሮ ይህንን ሁሉ መከራ እየበሉ ምንም ይከተለውታል እየተከተሉ ይይዙታል። የእሱ ቤተሰብ የለም፣ አለ አንድ ወንድም አለ ሰጠችኝ እማማሉኝ ይሄ ሰውዬው አንድ ቀንና መጣሽ እራስሽ ነይ አለችኝ። ይሄ ቤት ወሰጠች እራስሽ ነይ አለች። እሺ አልኳት፣ ሄድኩ በአንቺ ስም በሱ ስምህን እሱ ታመመ ባይቶ በኔ ስም አላደርግም፣ በእሱ ስም ነው የሚሆነው። በሱ ስም ሆነ አልኳት። እኔ እሱ አያውቁም ብዬ በሱ ቢኔሱ መምጣት ስለማይችል እርስዎ ይምጡና በራሱ ስም ያድርጉት ቤቱ ተብለው ነበር። እኔ ያልኩት በሱ ይደረግ፣ በሱ ተደረገ።

ለምን ተቀመጠች? አዎ ስታይ ግድ የለቱም። እናት አይዞን፣ እግዚአብሔር እንኳን አገናኘን፣ እንኳን አገናኘን። የተወደዳችሁ ወደ ቤተሰቦቼ እንግዲህ እንደሰማችሁት እናታችን ብዙ እንዲናገሩ ማድረግ አልፈልግም። እንግዲህ ከልጅነት ጀምሮ ባለቤታቸውን ቢታመሙ ምን ያህል አብሮ እንደቆዩ እንዲለዩም ሰዎች ቢፈልጉ እንግዲህ እንደሰማችሁት መለየት አይፈልጉ ሳይፈልጉ ዛሬም ደግሞ በልመና እንግዲህ እየለመኑ እያስተዳደርኩ ነው ያሉ ነው። እና በጣም ይከብዳል። እሱ አልወድም ምን በሽተኛ ነው፣ በሽተኛ ነው አሁን አሁን አሁን ይረበኝ ይነኛል። እኔ አንፈልግም ራበኝ ሲል አዎ ግን እሺ ቆይ እናቴ አሁን እሱ ሳይበላ አልበላም ብለው አሁን እዚህ እሺ አላገኙም ዛሬ እንደው እሺ አሁን እኔ ብር ብሰጠውት አ የሰጠውትን ወስደው በስነ ስርዓት እርስዎም ይበላሉ ወይ አረ ይበላሉ ይበላሉ ይበላል እሱ ሳይበላ ግን አይበሉም አረ እኔ እንኳን ተጠርቼ በሰቢድ እንጀራ ተሰጦኝ እሱ እዚህ እከክራለሁ እዚህ ደብቀው አጠበቃለሁ፣ ወይ ፌስታል ይይዛለሁ። በፌስታል ይዘው አመጣሉ ተሰጠዋል። በጣም ለየት የሚል ፍቅር ነው። እንግዲህ ይህን እናት ለባለቤታቸው ሲሉ ትንሽ አልተለመደም፣ ስሜቱ ይከብዳል። ቤተሰቦቼ እና እኔ እንጃ እንዴት እንደምናገር አላውቅም። የምር ማለት ነው በዚህ ዘመን ማን እንደዚህ ሊያደርግ ይችላል? ማንም አይችልም። ማንም ሰው አለም። ባል አለም፣ ባል ማለት ነው፣ ልጁን ጥሎ የሚሄድበት ዘመን ነው አይደል? እና የምር በጣም ነው የሚከብደው። እኔ ከብዶኛል እጅግ በጣም ለምን እንደሆነ አላውቅም። ድንገት ነው ያገኘኋቸው። ግን ልጄ ታመመች፣ ታሰረች በጎርጎዶስ በእጇ እግሯ ታሰረች። ይሄ ትናንት ጠምቅም እሱ ጠፋችብኝ። አሁን ልጆት የት እንዳለ ምናምን አይታወቅም፣ አይታወቅም። ጠፋች ቀረች። እሱ እሱ በጣም ተረዳኝ ነበረ። ጠፋች ቀረች። እሱ ልጄ፣ ወንድዬውስ ቆይ እናቴ ማለት ከተሻለ በኋላ ወደ እናንተ ጋር መምጣት አይፈልግም? ይፈልጋል፣ አዎ። አቅሙ ግን አቅም የለውም። አቅም የለው። ቤተሰብ አለው፣ አለው። ልጄ እነሱን ለማስተዳደር ደግሞ ይደክማል፣ እሱ ይደክማል። እንግዲህ ብዙ አላደክሞትም። ምሳም ላይበሉ ይችላሉ። እና እናቴ እሺ አብረን እንሄዳለን ቤት እጃያቸዋለው። እኔ ከቻልኩኝ ማገዝ የምችለውን ነገር አግዛቸዋለው ለጊዜያዊ ነገር። ቤተሰቦቼ፣ የተወደዳችሁ የተከበራችሁ ቤተሰቦቼ እንግዲህ ቅን ምሳችን ስሰራ ድንገት ያጋጠመኝ ትክክለኛ አይነት ስሜት ነው እና በጣም ነው ልብ የሚነካው። ከልጅነት ጀምሮ ቅድም እንዳልኩት የልጅነት ባል ይተዋል እ አይደለም መከራ ሲበዛ ኮ ይተዋል። ምንም ማለት አይደለም፣ ግን እኚህ እናት የልጅነት ባላቸውን የልጅነት ጓደኛቸውን ትቻሌ ሄድም አብሬ ሞታለው አንድ ቦታ ተጠርቶ ሲሄዱ እንኳን ጉያቸው ውስጥ እየደበቁ ያበላቸዋል። እና እኚህን አባት ሄደን እናያለን፣ ቤታቸው ምን ያሉበት ሁኔታ እንግዲህ መንግስት በልማት ተነሺ ምክንያት ቤት እንደሰጣቸው ተናግሯል፣ ሰምታችኋል። ያሉበትን ሁኔታ እናያለን። የቀን ቀን ሩጫ፣ ቤት ሁኔታ እንዴት እንደሚያስተዳድሩ ይነግሩኛል። ሌላ አንዱ አብሮ የሚኖር ቤተሰብ አለ ከእናንተ ጋር? ሁለታችሁ ብቻ ናችሁ? እሷም እሷም ቲኔ ያለች ቲኔ ልጅ ናት። አባቷ ገጠን ነው። እሷስ ምንድን ነው የምትሰራው? ማለት እዛ ጋር ተቀምጣለች። እና ይሄማ ስራ ፈቀደም አለዋት። አሁን ትንሽ ስራ አገኘች። ይሄ ደብተር በምን ትግዛ? እስክሪፕቶ በምን ትግዛ? መማር አልቻለችም። ትማር አልቻለችም። መምን እኔ አቅም የለኝም፣ እስክሪፕቶ አንገዛላት፣ ደብተር አንገዛላት፣ አቅም የለኝም። እና አሁን እሷ እዛ የተቀመጠችው እርሱን ጠብቃ ይዟ ለመሄድ ነው። አዎ እኔ ትጠብቃለች። እሺ እሺ፣ በደንብ እንግዲህ እሷ ብቻ ናት አለችው፣ ከእናንተ ጋር የምትኖረው ሌላ ልጅም አለች። ስለዚህ አሁን ሶስት ቤተሰብ የሚያስተዳድሩት እንደዚሁ የለመኑ ነው። እናቴ፣ ምን ያህል ቢያገኙ ነው በቀን? እግዚአብሔር፣ እሱ አይተው አይተው፣ ሰው አይተወኝም። አንዳንድ ጊዜ አንዳንድ ጊዜ ሰው አይተወኝም። እንጀራ ምናምን ዳቦ፣ ድንች እገዛለሁ አንተ ጊዜ ምንም ታጣው ዳቦ ጋዛ ሸገር ዳቦ አመጣለሁ። በሸገር ዳቦ እራት ቁስ እንበላለን። ማትበሉበትም ቀና አለ። አው ድንች እገዛለሁ። ድንች ሁለት ቀና ስድስት ብር ድንች ሁለት ቀን እንበላለን በቃ። እስቲ ምናልባት እንግዲህ ከዚህ በላይ ላስወራዎት አልችልም፣ ልጠይቅዎት አልችልም። ህመም ራሱ ራሱን ይቀሰቅሳል እና እናቴ ግን እንደው ስሜቶቱን ተረድቻለሁ፣ ሀሳቦትን እኔ በደንብ ገብቶኛል። ቤተሰቦቼ በደንብ እንደገባችሁ ተስፋ አደርጋለሁ። እስቲ ልጆት እንግዲህ እዛ ጋር ተቀምጣለች እሷ ካለች እሷን በደንብ ላውራት፣ ያለውን ነገር በደንብ እንድታስረዳን ነይ

አንቺ እየጠበቅሻት እዚህ ጎትች ላይ እንዴት ነሽ? ደህና ነሽ? በመጀመሪያ እንተዋወቅ። ቢኒያ እባላለሁኝ የፊልም ስራዎችን ስሰራ ነበረ። አሁን ደግሞ ወደ ቤተ ክርስቲያን ተመልሼ ቅን ምሳ፣ ጉዞ ወደ በረከት የተሰኙ ፕሮግራሞችን እየሰራሁ ነኝ ያለሁት እና እንደው ቅድም እናትሽን አላወቅኩም። አንቺ እንዳለች ግን ሳወራቸው ነው ስሜት እዛ ተቀምጣለች ያሉት እና እስቲ ያለውን ነገር በደንብ እናወራለን ከእኔ ጋር ውድ የተወደዳችሁ ውድ ቤተሰቦቻችን። እንግዲህ ልጅቷን ላውራት እንግዲህ ፍቃደኛ ስለሆኑም ነው ፍቃደኛ አይደል ፍቃደኛ ስለሆኑም ነው ወደ ልጅቷ ሙቪ ያደረግኩትና በዚህ አጋጣሚ እንግዲህ ውድ ቤተሰቦቻችን በያላችሁበት ሰላምና ፍቅር እየተመኘው ይህ ቅንምሳ ነው ቅንምሳን ደግፉ አንድ ሰው ለአንድ ሰው መሆን ይችላል በቀን አንድ ሰው በቅንነት ምሳ መብላት የማይችለውን ሰው ምሳ ማብላት ቢችል ችግሮቻችን ሁሉ በተረሱ ችግሮቻችን ሁሉ በተወገዱ ውድ ቤተሰቦች እና ስለዚህ ቅንነት ያስፈልጋል ኢትዮጵያዊነት ቅንነት ነው መልካምነት ነው እርስ በእርስ መተሳሰብ ነውና ቅድም ሳኔ የጀመርኩት በቅንነት አብረን እንኖር። እኛ በተለይ ኦርቶዶክሲያን ሀገራዊ ቤታችን ሰማይ ነው ብለን እንኖራለን እና ስለዚህ ሀገራዊ ቤታችን በሰማይ ከሆነ ብያለንበት መብላት ከማይችሉ ሰዎች ጋር አብረን እንብላ። እግዚአብሔር ምክንያት አለው፣ ምክንያት አለው እግዚአብሔር አይሳሳትም።